በጅንካ ከተማ ምንነቱ ባልታወቀ በሽታ ሐኪሞችም ታካሚዎችም እየሞቱ ይገኛሉ። በዚሁም የተነሳ የኢትዮጵያ ጤና ሚኒስትር መግለጫ ወጥቷል። የተከበራችሁ የኢትዮጵያ ሕዝቦች የዚህ አደገኛ ወረርሽኝ ከበረታን ከተደማመጥን በጋራ ከሰራን ከዚህ ቀደም የሰው ልጅ ተቋቁሞ እንዳሸነፋቸው በርካታ ፈተናዎች፣ ተላላፊ በሽታዎች ሁሉ ለማሸነፍ ዛሬ ከትናንት ይልቅ የተሻለ ዕድልና ተስፋል። ሰሞኑን እንደሰማችሁት በጅንካ በጣም አስፈሪ የተባለ በሽታ ተከስቷል። ይህም ደግሞ ሄሞሬጅክ ፊቨር የሚባል በሽታ ሲሆን እስካሁንም ስምንት ሰዎች በዚህ በሽታ እየተጠረጠሩ መሆኑ ይታወቃል። ይህም ቫይረስ ደም ስራችንን ዳሜጅ የሚያደርግ ሲሆን በተለያዩ የሰውነት ክፍሎቻችን ላይ የመድማት ምልክትን ያሳያል። ከዚህ በተጨማሪ በሰውነታችን ላይ ከፍተኛ የሆነ ትኩሳ ካለ፣ በጣም ከባድ የሆነ ራስምታት የሚያመን ከሆነ እንዲሁም ደግሞ ከአፍንጫ ከተለያዩ ቦታዎች ደም ያለማቋረጥ የሚወጣ ከሆነ ወዲያውኑ በአካባቢ የሚገኙ ሆስፒታል ወይም ደግሞ ክሊኒክ በሚል ተገቢውን እንክብካቤ ማግኘት ይጠበቅባቸዋል። በጂንካ በተከሰተው በሽታ ዶክተሮችን ጨምሮ ስድስት ሰዎች ሞተዋል። በደቡብ ኢትዮጵያ ክልል ጂንካ ከተማ በውል ምንነቱ ያልተለየ በሽታ መከሰቱን የጤና ሚኒስቴር መረጃ ማመልከቱ ይታወሳል። ሚኒስቴሩ በበሽታው ስለሞቱ ሰዎች ከመናገር ቢቆጠብም በህመሙ ለተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ማረጋገጡን የቢቢሲ ዘገባ አመልክቷል። የጤና ሚኒስቴርና ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን ያስታወቁት ትላንት ረቡዕ በጋራ ባወጡት መግለጫ ነበር። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸውን የገለጸው መግለጫው ስምንት ሰዎች በበሽታው እንደተጠረጠሩም ገልጾ ነበር። በሄሞራጂክ ፊቨር የተያዘው የመጀመሪያው ሰው ወደ ጅንካ አጠቃላይ ሆስፒታል የመጣው ከሶስት ሳምንት ገደማ በፊት እንደነበር የሕክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ አሁን ላይ ተናግረዋል። የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ሕክምና ሲያገኝ እንደነበር የገለጹት ዶክተር ሰላሙ ወደ ጅንካ አጠቃላይ ሆስፒታል የመጣ ሁኔታ በጣም ከባድ ሲሆን መሆኑን አስረድተዋል። ታካሚው ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ ደረሰ ሲሆን ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ህይወቱ ማለፉ ተገልጿል። ይህ ከተፈጠረ ከአንድ ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለህክምና ወደ ሆስፒታሉ መጥተዋል። ከታካሚ ጋር በተለያየ ምክንያት በጂንካ ከተማ ምንነቱ ባልታወቀ በሽታ ምክንያት ሐኪሞችን ጨምሮ የተለያዩ ሰዎች እየሞቱ ይገኛሉ። ሟቾቹ ተመሳሳይ ምልክት እንደነበራቸው ተነግሯል። የጤና ሚኒስቴር እንደገለጸው ከሆነ በደቡብ ኢትዮጵያ ሄሞሬጂክ ፊቨር እንደተከሰተ ገልጿል። በዚህም መሰረት በትኩሳት ይጀምርና በአፍና በአፍንጫ የመድማት እንዲሁም የማስቀመጥ እንዲሁም የማስመለስ ምልክቶች ያሉት ሲሆኑ በፍጥነት ወደ ጤና ተቋም በመሄድ የላቦራቶሪ ምርመራ መስጠት ያስፈልጋል። ይህ ምልክት ከታየበት ከማንኛውም ሰው ጋር ንክኪ ማድረግ የማያስፈልግ ሲሆን ሳኒታይዘርን መጠቀም ያስፈልጋል። በዚሁ በሽታ ምክንያት በጂንካ አንድ ሐኪም፣ አንዲት ነርስ እና ሶስት ታካሚዎች እንደሞቱም ተሰምቷል። የተከበራችሁ የኢትዮጵያ ሕዝቦች፣ የዚህ አደገኛ ወረርሽኝ ከበረታን ከተደማመጥን በጋራ ከሰራን ከዚህ ቀደም የሰው ልጅ ተቋቁሞ እንዳሸነፋቸው በርካታ ፈተናዎች፣ ተላላፊ በሽታዎች ሁሉ ለማሸነፍ ዛሬ ከትናንት ይልቅ የተሻለ እድልና ተስፋ አለ። ጂንካ፣ የተከሰተው በሽታ ኢቦላ ነው ወይስ አይደለም? የብዙዎቻችሁ ጥያቄ ነበር። ዛሬ የጤና ሚኒስቴር በጉዳዩ መግለጫ አውጥቷል። አዲስ መረጃም አለ። እናም በዚህ መግለጫ እንደተጠቀሰው በተደረገው ምርመራ መሰረት የተገኘው ማርበርግ ቫይረስ የሚባል ነው። ደስ የሚለው ደግሞ ሌላ አዲስ የተጠቃ ሰው አልተገኘም። እና ማርበርግ ቫይረስ ምን አይነት ቫይረስ ነው? መፍራት አለብን ወይስ የለብንም? ለምትሉ ሰዎች ደግሞ ማርበርግ ቫይረስ እና ኢቦላ ቫይረስ በአንድ ቫይረስ ፋሚሊ ውስጥ ነው የሚገኙት። ማለትም ፋይሎ ቫይረስ ወይም ደግሞ ፊሎ ቫይረስ ተብሎ የሚጠራው የቫይረስ ፋሚሊ ውስጥ ነው የሚገኙት። ሁለቱም የሚያስከትሉት በሽታም ኦልሞስት ተመሳሳይ ነው። ማለትም ቫይራል ሄሞራጂክ ፊቨር የሚባለው ነው የሚያስከትሉት። ትናንትና እንደነገርኳቸው ሄሞራጂክ ፊቨር ማለት የተለያዩ በሽታዎች ጥርቅም ነው። የእነዚህ በሽታዎችን ምልክት ትኩሳት፣ ማስመለስ፣ ማስቀመጥ እንዲሁም ደግሞ በጣም የባሰ ደረጃ ላይ ሲደርስ የመድማት ነገር ሊኖር ይችላል። በአፍንጫችን በአፋችንም፣ እንዲሁም የማይታዩ ውስጣችን ያሉ ኦርጋኖች ሊደሙ ይችላሉ ማለት ነው። ለማንኛውም ማርበርግ ቫይረስም ኢቦላ ቫይረስም እነዚህን ምልክቶች ሊያሳዩ ይችላሉ። ሌላ ደግሞ ሁለቱም ለሞት የሚዳርጉ የበሽታ አይነቶች ናቸው። ኦልሞስት ተቀራራቢ ነው ሞርታሊቲ ሬታቸው፣ ማለትም 25 ፐርሰንት እስከ 90 ፐርሰንት አካባቢ ነው። ከተያዙ ሰዎች ውስጥ አንድ አራተኛው እስከ 90 ፐርሰንት የሚሆኑ ሰዎች ሊሞቱ ይችላሉ። የት የት ይገኛሉ የሚለውን በሚመለከት ደግሞ ኢቦላ ቫይረስ ዩዥዋሊ ምዕራብ አፍሪካ አካባቢ ነው የሚገኘው። ይሄኛው ደግሞ ማርበርግ ቫይረስ የሚባለው መካከለኛውና ምስራቅ አፍሪካ አካባቢ ኢትዮጵያን ጨምሮ ሊከሰት ይችላል። ከሁለቱ እንደ ወረርሽኝ የመከሰት ቻንሱ ከፍ ያለው ኢቦላ ቫይረስ የሚባለው ነው ማለትም ብዙ ኬዞች ነበሩ። ግን ይሄኛው ማርበርግ ቫይረስ የሚባለው እንደ ወረርሽኝ የሚከሰትበት ጊዜ ትንሽ ቢሆንም በጣም ገዳይ የሆነ ቫይረስ ነው ማለት ነው። በዚህ ቫይረስ ተይዟል ተብሎ የተጠረጠረ ሌላ ሰው የለም። ይሄ ደግሞ ትልቅ መልካም ዜና ነው ለሁላችንም። ነገር ግን ጥንቃቄ ማድረግ አሁንም ግዴታ ነው። አዳዲስ ኢንፎርሜሽኖች የሚወጡ ከሆነ ሀገር አቀፍም ይህ በሽታ የስጋት ምንጭ ነው ከተባለበት ጊዜ ጀምሮ በድንበር አጎራባች በሮቻችን ላይ እንዲሁም ደግሞ በአየርም በየብስ መግቢያዎቻችን ላይ የቁጥጥር የመለየት እንዲሁም ደግሞ የጉዞ የንክኪ ወይም ደግሞ ከእንደዚህ አይነት ቦታዎች ላይ የመጡ ከሆነ ሂስትሪያቸውን እንዲመዘግቡ እያደረግን ቆይተናል። የጤና ሚኒስቴር እና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ትናንት ባወጡት መግለጫ በጅንካ ከተማ የተከሰተውን ሄሞሬጂክ ፊቨር ምንነቱ በመረጋገጥ ላይ እንደሆነ አስታውቋል። የህመሙ ምልክቶች ምንድን ናቸው? የጤና ሚኒስትር እና የህብረተሰብ ጤና ተቋም ባወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከዘረዘሯቸው ውስጥ በአፍ አፍንጫ፣ እና ሌሎች የሰውነት ክፍሎች መድማት የሚለው ይገኙበታል። ትኩሳት፣ ማስቀመጥና ማስመለስ በምልክትነት ተጠቅሰዋል። የዓለም ጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት እንዲሁም ከደም መፍሰስ ጋር የተያያዘ ሾክን በተጨማሪ ምልክትነትን አስፏል። ህመሙ የሰውነትን ክፍሎች መደበኛ ስራ የሚያስተጓጉል ። <travail> <tries> ኦርጋን ፊለር የሚያስከትል እንደሆነም ተቋሙ መረጃ ያሳያል። የህመሙ የመረጃ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመም እና ምኞት፣ ምቾት አለመሰማት ናቸው። ህመሙ እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊትና ደረት ላይ የሚሰማ ሙቀትን ያስተውላል። ህመሙ በተባባሰባቸው ሰዎች ላይ በመጠን ያለፈ ደም መፍሰስ ሄሞሬጂክ ይከሰታል። ከአፍ እና ካፍንጫ እንዲሁም ከሌሎች የሰውነት ክፍሎችም ደም ይፈሳል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመም እና ምቾት አለመሰማት ናቸው። ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደም መፍሰስ እና ሞት ያስከትላል። እንዴት ይተላለፋል? የዓለም ጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ የአካል ንክኪ ወይም በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይም ደም መንካት ህመሙ እንዲተላለፍ ያደርጋል። ክሪሚኒያን ኮንጎ ሄሞራጂክ ፊቨር እና ሪፍት ቫሊ ፊቨር በተባሉ የህመሙ አይነቶች በበሽታው የተያዙ እንስሳትን ጥሬ ስጋ እና ወተት መመገብ ለበሽታው እንደሚያጋልጥ ተጠቅሷል። እንደ ሪፍት ቫሊ ፊቨር እና ደንጌ ፊቨር ባሉት የህመሙ አይነቶች ደግሞ የወባ ትንኝ ንክሻ በበሽታው እንደሚያተላልፍ ገልጿል። ሮደንትስ የተባሉ የአይጥ ዝርያዎች በበሽታው እንደሚያስተላልፉም ተጠቅሷል። ህመሙን እንዴት መከላከል ይቻላል? የጤና ሚኒስቴር ምልክት ከታየበት ሰው ንክኪ የጤና ሚኒስቴር ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከል ዘዴዎችን በመጠቀም እንደሚያስፈልግም አሳስቧል። ሁል ጊዜ እጅን በሳንታይዘር ወይም በውሃና በሳሙና በመታጠብ ማጽዳት እንደሚያሻም ተገልጿል። የዓለም ጤና ድርጅት ቪራል ሄሞሬጂክ ፌቨርስ ወይም በምህጻረ ቃሉ ቪኤችኤፍ በሚል አጠቃላይ መጠሪያ የተጠቀሰውን ህመም በመላው ዓለም እየተባባሰ የመጣ ስጋት ነው ሲል ይገልጸዋል። አጠቃላይ የህመሙን አይነቶች ለማከምም የሚውል መድኃኒት እንደሌለ የዓለም ጤና ድርጅት መረጃ ጠቁሟል። ሆኖም ግን የቢጫ ወባ እና ኢቦላ ክትባቶችን የህመሙን ዝርያዎች ለመከላከል እንደሚረዱ ተገልጿል። በህመሙ የተያዙ ሰዎች ትኩሳታቸውን እንዲቀንስ በማድረግ የመተንፈሻ አካላቸው በአግባቡ እንዲሰራ ኦክሲጅን በመስጠት እና በሌሎች መንገዶች የህክምና እርዳታ እንዲሰጣቸውም ይጠይቃል። በዚህ ሰዓት አስቸኳይ የተባለ ዜናም ተሰምቷል። የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል ጅንካ ከተማ በተከሰተው ቫይራል ሄሜሬጂክ ፌበር በሽታ ለመቆጣጠር እንዲያግዝ 3000 አሜሪካ ዶላር ድጋፍ ማድረጉንም አስታውቋል። የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም በማህበራዊ ትስስር ገጻቸው ባጋሩት መግለጫ በደቡብ ኢትዮጵያ ክልል የተከሰተው ቫይራል ሄሜሬጂክ ፌበር በሽታ አፋጣኝ ድጋፍ ለመስጠት ከዓለም ጤና ድርጅት የአደጋ ጊዜ ፈንድ 300 የአሜሪካን ዶላር ድጋፍ ማድረጋቸውንም አስታውቋል። ዳይሬክተሩ የዓለም ጤና ድርጅት አስፈላጊ በሚሆኑበት ጊዜ ሁሉም ድጋፉን ለማድረግ ዝግጁ ነን። የዓለም ጤና ድርጅት በሽታ ወደ ተቀሰቀሰበት አካባቢ ባለሙያዎችን ጨምሮ የተለያዩ መድኃኒትና ቁሳቁሶችን መላኩንም ዶክተር ቴድሮስ አድሃኖም አስታውቋል።